የአደይ ድራማ እንደኔ በፍቅር የተናደረ ሰው አለ? ዊ ስም የራሱ ደበረኝ። ሰላም ውድና የተከበራችሁ ውድ ቤተሰብ እንደምንቆያችሁ ሰላማችሁ ብዝት ትርፍ በልኝ እያልኩኝ በያላችሁ በተለም ዳርቻ ሰላማችሁ ይብዛልኝ እያልኩኝ ውድ ቤተሰቦቼ። የአደይ ድራማ የምር ማለት ነው፣ ፍቅር ማለት ነው። በጣም እናዳኛለች፣ ታቃላቸዋል። እንደኔ እንደኔ ማለት ነው የተናደደ ሰው አለ ውይ! የምታረጋቸው ስራዎች ማለት ነው። በእርግጥ አዎ ድራማ ነው ድራማ። ጎበዝ ናት እየሰራች ነው፣ ግን ደግሞ አበዛችሁ። አይገርም አያናድም? ምስኪን ብራና አዴ የምር እኔ የሷ ጸባይ በጣም ተመችኝ፣ ግን ማለት ነው እግዚአብሔርን ምንም ነገር ብትላት፣ ምንም ነገር ብታረጋት እሺ ከእሺ ውጭ ምንም አትልም ማለት ነው። እንግዲህ እግዚአብሔር አምላክ ደግሞ ያው ማውደድን ሰጥቷታል፣ ወንዶች ወዷታል። መጨረሻ ግን እዴ ይድለዋ ምንድን ነው የሱ አይድል ምንድን ነው የሚሆነ ነገር ናፍቆኛል። ዛሬ ደግሞ ያው አግቷታል። እንግዲህ ጸልዩላት ማለት ነው የምር ምንም ሳትሆን፣ ከዛ እንግዲህ አግንቷት ቢያስወጧት ወይም ደግሞ ልጁ ራሱ ቢራራላት በጣም ደስ ይላል ማለት ነው። ደግሞ በጣም ከሁሉም በላይ ያሳዘነች እህቷ ብራን ማለት ነው። ምክንያቱም ፍቅር አባራቻት፣ ወታለች፣ መንገድ ላይ ወርቃለች። ማን ነው የሚያነሳት? ቀጣ ላይ እንግዲህ የምንመለከተው ይሆናል። በነገራችን ላይ ይህንን ድራማ ሁላችሁ የእኔ ቤተሰቦች የማታይ የማትመለከቱ ማለት ነው በጣም በቃ የሆነ ደስ የሚል ድራማ ነው ማለት ነው። ገብታችሁ እዩት ማለት ነው። እና ቀበጧ ቀበጧ ደግሞ በቃ ግን ሩሁሩ ናት። እንደዛችኛው እንደ ፍቅር ጨካኝ አይደለች ፍቅር እኮ ጨካኝ ናት። እግዚአብሔር የምታደርጋቸው ነገሮች ሁሉ በጣም ነው የሚያናድደው ማለት ነው። በቃ ጭካኔ ጥግ ያላት ማለት ነው። የምታደርጋቸው ነገሮች ሁሉ አሁን ለምሳሌ ደብዳቤ ልክ አደይ እንደ ጻፈች አድርጋን የጻፈችው ግን ጎበዝናት እህቷ ማለት ነው። የእጅ ጽሁፍ አያችሁ፣ እጅ ጽሁፍ መለየት ይጠቅማል ለዚህ ለዚህ ማለት ነው። ለምሳሌ አሁን የሆነ ሰው አስመስሉ ሊጽፍል ሊጽፍ ይችላል። ያን የእጁን ጽሁፍ በቀላሉ ካወቃችሁ አትሸወዱም ማለት ነው። አሁን እህቷ በፍጹም የሰው ጽሁፍ አይደለም፣ ሷረነችም የጻፈችው አለች ግን ደብዳቤውን ምንድን ነው የጻፈችው? ፍቅር ራሷ ናት ማለት ነው። ጽፋ የዴቭ አልጋ ላይ ያስቀመጠችው እሷ ነች። ዴቭ ደግሞ ያው እሷን ጽሑፍ ስለማያውቅ እንትን ጠይቃት፣ እህቱ ደግሞ የእሷ እንዳልሆነ ነገረችው ማለት ነው። እና እኔ ግን ማለት ነው ጎደኛውን ነው የፈራሁት። ይሄ ልጁ አዴን ያፈናት እሱ ነው የሚያበረታታ ማለት ነው። መጠጥ ምናምን ጠጥቶ በቃ ራሱን እንትን እንዲያደርግ እንዲከፋፋ እያደረገ ነው ማለት ነው። ስለዚህ ምንም ባያደረጋት ልጁ በእርግጥ ይሳሳላታል። ግን ደግሞ ምንም ባደርጋት ጥሩ ነው ማለት ነው። እህቷ እዛ መንገድ ላይ ወርቃለች። እንግዲህ ማን እንደሚያነሳት ወይስ ምንድን ነው የምትሆነው? ለራሷ ታማሚ ናት ስፍራነ ማለት ነው። ተማሚናት ያችኛው ደግሞ አስቡ፣ ለእህቷ በጣም ነው የምትሳሳላት እሷን ለማሳከም እናቷን ለመርዳት ብላ ነው የሰው ቤት እየሰራች ያለችው እና ገና ማገግሟ ነው እንግዲህ እህቷ ተማሚናት አውጥታ ጣለቻት ሜዳ ላይ ማን አላት? ማንንም አታቀ ማንንም በቃ ወዴት ነው የምትለው ግራ ገብቷት፣ አዙረው ጥለዋታል ማለት ነው እና ወይ እነሱ አደይን ወንዶቹ ማለት ነው አደይን ፈለጋ ወጥተው ምናልባት መንገድ ላይ ከያገኘዋት ወይ ደግሞ ሌላ ሰው ነው የሚያነሳት ወይ ደግሞ እንግዲህ ራሷን ከሳተችበት ቆይታ ልትነቃ ትችላለች ብዬ አስባለሁ። የምር በጣም ባይ ነው የመጣው ማለት ነው። እግዚአብሔርን በጣም ቆንጆ የሚመች ድራማ ነው ማለት ነው። በጣም እና ፍቅር ግን ወይኔ ወይኔ ራበሸችን እኮ እናንተ፣ በጣም ታቆጣጠራችሁ። ሁሉንም እኮ በቃ የቤቱን ቤተኔ ነኝ። ያው እናቷ ደግሞ ስለሌለን እሷ ናት እንግዲህ። እና ደግሞ ሰራተኛ በፍጹም ቤት ውስጥ እንዲቀመጥ አትፈልግ፣ በፍጹም ማለት ነው። እናንተ፣ አጭር ሰው እኮ በጣም ሀይለኛ ነው ታውቃላችኋልና፣ ምናምን ምን ላልመሰላችሁ አንድ የስራ አለቃዬ ማለት ነውና አጭር ሰው አለ ልክ ቆመቱ ላይ እንዳለችው ታችም፣ ከዛ የበለጠ በቃ ነው። በጣም ተኮለኛ ነው አጭር ሰው ምናምን ነበር ማለት ነው። ስለዚህ ፍቅርም እንደዛው በጣም በቃ እኔጃ ልጁን ስላፈቀረችው ወይም ደግሞ ፍቅር ስላለባት ብቻ ነው እንደዚህ የምትሆነው ብዬ አላስብም። ጭራሽ በቃ ማንንም ሰው አታከብርም። ወንድሙን እንኳን እናቱን እንኳን ብዙም ክብር አሰጥም በቃ እኔ ነኝ ቤቱ ባለቤት እኔ ነኝ የሚማቀው እኔ ነኝ የሚችለው ነው የምትለው እንጂ ልጁን ስላፈቀረች ወይም ደግሞ እሱ ደግሞ አልፈልግሽም ብሏታል። እኔም እንዳንቺ የምጠብቅ እና መወዶ ሰው አለኝ ብሎ ነግሯታል። እርግጥ ፍቅር ነው አይፈረድም። ግን ደግሞ ታዳጅ ይመስገን በቃ ስትወጣ ስትገባ ስታጻዳ ስትቀመጥ፣ ስትነሳ መከራዋን እያሳጨቻት ነው ማለት ነው። አዳይን አዳይ ግን ጎበዝ ቻይ። በቃ እኔ እንጃ እንደዚ አይነት ሰው ይገኛል ብላችሁ ታስባላችሁ? አሁን ለምሳሌ የእውነት ማለት ነው ይህ ዚ ድራማ ነው፣ በድራማ ላይ እያየ ነው ነው፣ ግን የእውነት እንደዚ አይነት በቃ ታጋሽ ሰው ማንም ሰው መጥቶ ፊታችሁ ላይ ቢተፋ፣ ማንም ሰው መጥቶ የተፈለገ ክፍ ዘቀርጎ ቢናገራችሁ እንዲ ያስችላችዋል በቃ ህካ ተነስተው በእርግዶ ምናምን መሄድ ይፈልጋል። አንዳንድ ሰው ማለት የፈለገ ነገር ሁሉ ማለት ነው። በእርግጥ የምታገሰው ሰው አለ። የዚች ትዕግስት ደግሞ ልዩ ነው። የምር ምንም ብትላት ምንም ብታደርገት በቃ ትግስተኛ። እሺ አድርጌ ካለች እሺ አደርጋለሁ ነው ሁሉ ነገር እሺ ብላ ነው የምትቀበላት ማለት ነው። ግን እንዳልኩኝ ይሄ በድራማ መልኩ ስለተሰራ ነው። ግን ደግሞ የእውነት በቃ እንደዚህ እየሰራችሁ በቃ ስትወጡ ስትገቡ ስትሰሩ ሚ ስታቀርቡ ውሃ ስታመጡ በቃ እንደዚህ ከፍና ዝቅ አድርጋው እየተናገሯቸው እንደው አያስችል ወይ ከዛ ቤት ወጥቶ መሄድ ነው ወይ ደግሞ እንግዲህ መያያዝ ይሆናል ብዬ ነው ማስበው ማለት ነው ነው አደይ ግን በጣም ተከስተኛ ናት። ቀበጣዋ ግን ማለት ነው ቀበጣ ያው ዘፍናለች፣ ግን ደሞ ሩሩ ናት። አሁን ራሱ አለ እየሰጠፋ በጣም አዝናለች ማለት ነው። እንዲሁም ይሄ ተዋሳት ናት አለች ምስኪ የአደይ እናት አይዘች ትገኛለች ምናምን እያለቻት ነው። እንደውም ማለት ነው፣ እናማ የአዴት አይዞሽ ትገኛለች ብላ ራሷ እሷ እንኳን በጣም አሳዘነቻት። ያቺኛው ግን ጨካኝ ናት። ብትጠየቅ ራሱ እኮ አላየሁም ያለችው እና የዚህ የልጅ ጓደኛ ደግሞ እናት የሰካራም ነው። ጣላዩ በጣ ሳየተ እያጋደሙ ነው። እና ብቻ ፈጣሪ ይጠብቃቸው። መጨረሻቸው እንግዲህ ወይ ትፈታለች ወይስ ሰው አግኝቶ ይደርስላታል። እህቷስ ማን ያነሳታል የሚለው ነገር አሳሳቢ ነው። ግን እኔ ወይ ሰው ያነሳታል ወይ ደግሞ ያው ከትንሽ ጊዜ በኋላ እራሷ ትነቃለች ብዬ አስባለሁ። ብራን ማለት ነው። ምስኪን እኔናት፣ ሜዳ ላይ ወታ ሜዳ ላይ ወደቀች። ደግሞ እኮ የምታውቀው ሰው የለን። ያው እህቷ ስላለች ነው መጣችው እንጂ የምትሄድበት ቦታ የላትም። ዝም ብላ ነው። ምን ታርግ ልብሷን እንዲች እኮ ነው እንዲች ሀይ! የእኛ ሰው ግን እኮ ማለት ነው እንደዚህ በሁለት ጣቷ ነው የዛ መታ ይበረወረችላት ይችላል ማለት ነው። ይሄ ፍቃጅን ኮተትሽን ይዘሽ ሂጂ ብለው እንዲህ ነው በሁለት ጣቷ ይበረወረችላት ማለት ነው። እና እንግዲህ መጨረሻ ምን እንደሆነ እንደሞ አባን እንመለከታለን ማለት ነው። ውድ ቤተሰቦች በጣም ቆንጆ እና ደስ የሚል ለትምህርት የሚሰጥ ድራማ ነው። ገብታችሁ ተከታት ገብታችሁ እዩት ማለት ነው። በተለይ እንደዚህ ውጭ አለም ላይ ያላችሁ ልጆች ጊዜና ሰዓታችሁ ምን እንደሄላችሁ እናንተ መሯችሁ ፈታ ዘና እንድል ገብታችሁ አንዳንዴ እንደዚህ ተመልከቱ ማለት ነው። የሚቀጥለው ክፍል ደግሞ ምን እንደሆነ አብረን የምናይ ሆናል። እንግዲህ መልካሙን እንዩ። ብርሃንም እንግዲህ ወደ ራሷ ተመልሳ እህቷም ተፈጣላት ከዛ በኋላ ምን እንደሚሆን እና ያለን ማለት ነው። ውድ ቤተሰቦቼ መልካም ቆይታ ይሁንላችሁ። እንግዲህ ቪዲዮን ሰብ ላይክ አድርጉ፣ ከወደዳችሁ ደግሞ ኮመንታችሁን መልካም ኮመንት አስቀምጡልኝ። መልካም ጊዜ ይሁንላችሁ። ባይ